ወደ ሐዋርያትም ወደ ሐዋርያትም በእኔና በመልእክተኛ የእመኑ በማለት ባዘዝኩ ጊዜ አስታውስ። አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። እኛ ሙስሊሞች መሆናችንን መስክር አሉ ይላል። አብርሃም ቃል በቃል ሙስሊም እንደሆነ ደግሞ አሳይሽ። አብርሃም ሙስሊም ነበረ። ሰባት ያ እና ዚጋ ኢብራሂም የሁዳ ወይም ክርስቲያንም አልነበርም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበርም። የአብርሃም ሙስሊም ዮሴፍ ሙስሊም እንደሆነ ላሳይ፣ በቃ ራሳቸው የተናገሩበት ዮሴፍ ሙስሊም እንደሆነ፣ ዮሴፍ ይህ ዮሴፍ ምዕራፍ የሚል አለ በቁርአን ላይ በራሱ ስም የተሰየመ። እዚያ ጋር ምን እንደነበር ራሱ ይገልጻል። ያው ዮሴፍ ጌታ ሆይ፣ ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍች አስተማርከኝ፣ የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በጨርም በመጨረሻ የተዋለም ረዳት ይለ ሙስሊም ሆኜ ግደለኝ፣ በመልካሞቹ ማስጠጋኝ አለ። ያው ዮሴፍ ሙስሊም ሆኜ ግደለኝ ያለ ይናገራ እና ይህ ነው ነቢያቶች እንዲሁም የነቢያት ተማሪዎች የሆኑ ሐዋርያት ሌሎችም ሙስሊሞች እንደሆኑ ቃል በቃል ተገልጸል። ጨረሽ ሮማ አንድ ጥያቄ። አንድ ሰው አሁን ሙስሊም ካልሆነ ጀነት አይገባም ማለት ነው? አምላክ አላህ ስብሐነ ወተዓላ ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉ ልጀና ይላል እነዚያ ሙስሊም የሆኑትን

እሺ በቃ አመሰግናለሁኝ። ያው በሌላ ጊዜም ያው ጥያቄ ካለኝ እመጣለሁ። በጣም ነው አመሰግነው። እሺ፣ እሺ አብሽሪ። እሺ ሰላም። አጠር ያለው ማለት ነው አውቀኛላ እንተን ነበረ አንዳንድ መስጊድ እየሄድኩ ይሰግዳል። የተለያየ መስጊድ ጀማ ሰላት ሰገድ፣ አንዱ መስጂድ ፋቲሃን ሲጀመር ቢስሚላህ ብሎ ይጀምራል። አንዳንዱ ደግሞ ሳያወጣ ቢስሚላህ ሳይለው መጀመር ምንድን ነው ልዩነቱ? አውቀሽኛል አውቀሽኛል። አዎ መልካምሽ። አሁን አብረሽን ሻሃዳ ወይ አሽሃዱ

እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል አላ ምስጋና አይገባው አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል? መብረሚ ወስለታ ያለፈው ወንጀሉን ይመረለታል፣ አላህ ንጹሕ አድርጎ ይቀበለዋል። ወደ እርሱ በሚመለሱ ጊዜ ባሪያዎቹ ኃጢአታቸውን ሁሉ ይቅር እንደሚላቸው ቃል ገብቷል። አላህ ይህም ብስሮቱ አንፋል ላይ ሲናገር ይላል ቁል ለዚነ ከፈሩ እየንተሁ ይፈሩ ለሁም ማቀት ሰለፍ ወኢ የዑዱ ፈቀድ መጠት ስነት አወሊን ይላል። ሙሐመድ ሆይ ለእነዚያ ያለ ካሉኝ ሰዎች እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡ፣ ወደ ነቢ ይመለሱ ያለፈ ስህተታቸውን ሁሉ ይቅር ልላቸው አለሁኝ እያለ ይናገራል። ይህ ነው ሌላኛው ነገር ምንድን ነው? አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻር ተወስጃለሽ፣ ለሶላት ዝግጅቱ ሆኚ ዘንድ ማለት ነው። ንጹህ ልብስን በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስከር ትጀምራለሽ። አሁን ለመሰከርሽለት አንድ እና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወታዓላ ብቻ መስገድን ትጀምራለሽ ማለት ነው። እሺ እሺ። ስለ ሶላት የሚያስተምሩ